ወደ ሌላኛው ጉዳያችን ደግሞ እንለፍና የማንቸስተር ዩናይትድን ጉዳይ እንመልከት። ማንቸስተር ዩናይትድ ባለፉት ሁለት ተከታታይ ፕሪምየር ሊግ ጨዋታዎች ላይ ድር ማድረግ ችሏል። ሊቨርፑልና ሰንደርላንድን። እንግዲህ ሩበን አሞሪም ከመጣ በኋላ ተከታታይ ፕሪምየር ሊግ ጨዋታዎችን አሸንፎ አቅም ነበረ። ስለዚህ ሁለት ተከታታይ ጨዋታ ማሸነፍ መቻሉ ለሱ ጥሩ ነገር ነው። ግን የማንቸስተር ዩናይትድን ወደ ሩበን አሞሪም ወደ ቡድኑ ከመጣ በኋላ ትላልቅ ቡድኖች ላይ መጥፎ አይደለም ሪከርዱ። ከታች ያደጉት ቡድኖች ላይም እንደዚሁ በጣም ጥሩ ሪከርድ አለው አይደለም። መሀል ላይ ወይም ም አሁን እንደ ብራይተን ያሉ ቡድኖች ላይ ቀጣይ ተጋጣሚ ላይ ሲቸገር እንመለከተዋለን። ና ይህንን ጉዳይ እንመልከት። ያለፉት ሶስት ወይ አራት ጨዋታዎች የሩበን አሞሪምን ማንቸስተር ዩናይትድ አንዳንድ ባህርያት የሚገልጹ ናቸው። ምሳሌ የሊቨርፑል ፐርፎርማንስ በፐርፎርማንስን በተለይ መጀመሪያ አጋማሽ በእኔ በታክቲካ ያነጋገርም በጣም ግሩም ነበር። የሰንደርላንዱም ጨዋታ ጥሩ ነበር። አሁን እነዚህ ሁለት ቡድኖች ሁለት ጽንፎችን የሚወክሉ ናቸው። ሊቨርፑል እላይ ጫፍ ያለ ነው። ሰንደርላንድ ወለል ላይ ያለ አይደለም ግን አዲስ መጤ ነው አሁን ማንቸስተር ዩናይትድ እላይ ካሉት ቡድኖች ጋር በተለይ ያለፉትን ሁለት አመታት ወይ ሁለት ወይ ሶስት ሲዝን በተለይ በጣም እየከፋ ከመጣ ወዲህ ከአንድ የ2022/23 የውድድር ዘመን በስተቀር መጥፎ አመታት ነበሯቸው ባለፉት አራት አምስት አመታት ከዩናይትድ ወቅታዊ ሁኔታ አንጻር በትልልቅ ጨዋታዎች ላይ ያለው ሪከርድ መጥፎ አይደለም መጥፎ አይደለም ለምሳሌ በቀደሙን የሊቨርፑልን ጨዋታ ጨምረን በአስር ጨዋታ አስራ ሁለት ነጥብ አለው ወደ ኤቲሃድ ሄዶ አሸንፏል። ወደ አንፊልድ ሄዶ አሸንፏል። አምና ወደ አንፊልድ ሄዶ አቻ ተለያይቷል። ከማንቸስተር ሲቲ ጋር በመልሱ ጨዋታ አቻ ወጥቷል። በአርሰናል ተሸንፏል፣ በፕሪሚየር ሊግ አስታውሳለሁ። ግን አርሰናል ያው ኦፍኮርስ መሸነፍ ነው፣ ግን ሁለት የቆሙ ኳሶች ጎሎች አስቆጥሮ ነው ያሸነፈው። እስከዛ ድረስ ዩናይትድ በመከላከሉ በኩል በጣም ጥሩ ነበር። አርሰናልን በመለያ ምት ከኤፍኤ ካፕ ወጥቷል። በመልሱ ጨዋታም ከአርሰናል ጋር አቻን የተለያየው በኦልድ ትራፎርድ ከእንደዚህ አይነት ቡድኖች ጋር ያለው ሬከርድ ለክፉም ይሰጥ አይደለም፣ ወይ በጣም መጥፎ አይደለም፣ በጣም ድንቅ አይደለም፣ ግን በጣም መጥፎ ደግሞ የሚባል አይደለም። አዳዲስ ካደጉት ቡድኖች ጋር ደግሞ አምናም ዘንድሮም፣ አሁን ዘንድሮ በርንሌንም እና ሰንደርላንድንም ገጥሟል። እነዚህ አዳዲስ የመጡ ናቸው። አሰልጣኝ ሩበን አሞሪም ከአመት በፊት ገደማ የማንቸስተር ዩናይትድ አሰልጣኝ ሆኖ ከተሾመበት ጊዜ ጀምሮ አምና ያደጉትን አዳዲስ ቡድኖች ዘንድሮም ያደጉትን አዳዲስ ቡድኖች ሲገጥም ያለው ሬከርድ ከአንድ አቻ በስተቀር ሌሎቹ ሁሉ ድል ናቸው። አብዛኞቹ ነጥቦች ያገኙ እንዲያውም አዳዲስ ከመጡት ቡድኖች ጋር አሁን አዳዲስ የመጡት ቡድኖች የዘንድሮቹ ጠንካሮች ናቸው። በተለይ ሰንደርላንድ በጣም ጥሩ ነው። በርንሌም ባለፈው ጨዋታውን አሸንፏል። መጥፎ አይደሉም እነዚህ ቡድኖች። ያበለፈው የውድድር ዘመን የነበሩት ቡድኖች ጥሩ አልነበሩም፣ እንደመጡ የተመለሱ ናቸው። ግን በጠቅላለው ከእንደዚህ አይነት ቡድኖች ጋር ያለው ሬከርድ መጀመሪያ ጨዋታውን ሲያደርግ ከኤፕስዊች ጋር ነበር የተጫወተው፣ አንድ ለአንድ የተጠናቀቀ። እዛ ጨዋታ ላይ ብቻ ናቸው የተለያዩ። ከዛ በስተቀር ግን ከነ ኤፕስዊች ከነ ሳውዛምተን ጋር የተደረጉትን እና አዳዲስ ከመጡት የዘንድሮ ቡድኖች ጋር የተደረጉትን ጨዋታዎች በሙሉ አሸንፏል። አሁን መጥፎ የሚሆነው እና ማንቸስተር ዩናይትድን በጣም መሻሻል ያለበት ሀያ ሀያ አምስት ከመድረሱ በፊት በአብዛኛው እነዚህ የደረጃ ሰንጠረዥ ወገብ አካባቢ የሚያጠናቀቁትን ቡድኖች ብዙ ይገጥማል አሁን ከባባድ ቡድኖችን እየገጠመ ነው የውድድር ዘመኑን የጀመረው። ሲቲን ገጥመዋል። ሊቨርፑልን ገጥመዋል። አርስናልን ገጥመዋል። ቼልሲን ገጥሟል። አስቸጋሪ ወይም ትልልቅ ባላጋራዎች ናቸው። ከዚህ በኋላ ሁለት አዳዲስ የመጡትን ቡድኖች ገጥሟል። እስከ ሀያ ሀያ አምስት ማብቂያ የመጨረሻዎቹን ሁለት ወራት ገደማ በአብዛኛው መካከለኛ ቡድኖችን የሚገጥመው ከብራይተን ጀምሮ ማለት ከእነዚህ ቡድኖች ጋር ያለው ሪከርድ ግን ጥሩ አይደለም። ለምሳሌ ከትልልቆቹ ቡድኖች ጋር እንዳነሳሁት አስራ አስር ጨዋታ አድርጎ አራት ተሸንፏል። ለማንቸስተር ዩናይትድ ጥሩ ልትዋ አትችም፣ ግን ከጠቅላላው ትሬንዱ አንጻር ግን ያን ያህል መጥፎ አይደለም። አዳዲስ ከመጡት ቡድኖች ጋር ያለው ሬከርድ በጨዋታ ፐር ማች ሁለት ነጥብ ስድስት ስድስት ነው። በየጨዋታው ሳውዝሀምተንን፣ ኤፕስዊችን፣ ሌስተርን፣ በርንሌን፣ ሰንደርላንድን አሸንፏል። ያው አንዳንዶቹ ጨዋታዎች ድራማዊ ጎሎች የተገኙባቸው ናቸው። ለምሳሌ ሳውዝሀምተንን ሲያሸንፍ ሌስተርን ሲያሸንፍ ባለፈው ምንድነው በርንሌን በ97ኛ ደቂቃ የፍጹም ቅጣት ምትጎል ያሸነፈው ያለ ችግር አይደለም ያሸነፋቸው። የዩናይትድ ትልቁ ችግር ግን ከሌሎቹ 12 ቡድኖች ጋር ያለው ሬከርድ ነው። ከአምስተኛ እስከ 17ኛ ባለው ስፍራ የሚያጠናቅቁት ሚድል ክላስ ለወትሮ የሚባሉት ሚድል ክላስ ከየት ነው የሚጀምረው? አንዳንዱ ሰባት ጀምሮ እስከ 14 ነው ይላል። አንዳንዱ ከስድስት ጀምሮ እስከ 16 ያለው ነው ይላል። የተለያየ ብያኔ አለ። ግን እንደው ለዚህ አገባብ እነዚህን ቡድኖች ልውሰድ አምና ከሰባተኛ ከአምስተኛ እስከ አስራ ሰባተኛ ድረስ ከጨረሱት ቡድኖች ጋር ያለው ሪከርድ ከአስቶን ቪላ፣ ብሬንፎርድ፣ ብራይተን፣ ቦርድመዝ፣ ፓላስ፣ ኤቨርተን፣ ፉልሃም፣ ኒውካስል፣ ፎረስት፣ ቶተንሃም፣ ዌስትሃም፣ ወልቭስ ጋር ያለው ሪከርድ ከእነዚህ ቡድኖች ጋር ነው ብዙ ጨዋታ ያደረገው። በቁጥርም ብዙ ስለሆኑ ሀያ ጨዋታ አድርጎ አስራ ሁለት ነጥብ ብቻ ነው የወሰደ። በየጨዋታው ዜሮ ነጥብ ስድስት ማለት ነው። ሶስት ጨዋታ ብቻ ነው ያሸነፈው ከእነዚህ ቡድኖች ጋር ሲጫወት የኤቨርተንን አራት ለዜሮ ፉልሃምን ዲፍሌክትድ ጎል አስቆጥሮ አምና ጨዋታው የመጀመሪያው ሳምንታት ይመስለኛል፣ አንድ ለዜሮ እና በሳምንት በውድድር ዘመኑ ሰላሳ ስምንተኛው ሳምንት ላይ ደግሞ በ በአስር ተጫዋች የተጫወተው አስቶን ቪላን ሁለት ለዜሮ ነው ያሸነፈው። አሁን እነዚህ ሚድል ክላስ ከሚባሉት ቡድኖች ጋር ነው ቀጥሎ የዩናይትድ ትልቁ መሻሻል መምጣት ያለበት። አዳዲስ ከሚመጡት እና በአብዛኛው ላለመውረድ ከሚታገሩት ቡድኖች ጋር ያለው ሬከርድ ኦልሞስት ፍጹም ነው ፐርፎርማንሱን ብቻ ፐርፎርማንስ ማለት ላይሆን ይችላል። በውጤት በኩል ግን በጣም ግሩም ነው። ከላይ ካሉት ቡድኖች ጋር ደህና ነው። ከነዚህ ጋር ያለው ግን በጣም መጥፎ ነው። በጣም መጥፎ ነው። እንዲያውም ከነዚህ ቡድኖች ጋር ሶስት ጊዜ አቻ ተለያይቷል እና አንዳንዶቹ ጥሩ ባልተጫወተባቸው ጨዋታዎች ጭምር አቻ የተለያየበት ነው። ለምሳሌ ከቦርንመዝ ጋር አምና ቦርንመዝ በአስር ተጫዋች እየተጫወተ ዩናይትድ የአቻነት ጎል ለማግኘት እስከ ዘጠና ስድስተኛው ደቂቃ ድረስ መቆየት ነበረበት። ከኤቨርተን ጋር የመጀመሪያውን አጋማሽ ሁለት ለዜሮ ይመራ ነበር። የብሩኖ ፈርናንዴዝ አስደናቂ ቅጣት ምት ጎልና የማኑኤል ኡጋርቴ ሌላ ግሩም ጎል ነው ማንቸስተር ዩናይትድ እዛ ጨዋታ ላይ በጉዲሰን ፓርክ አቻ እንዲወጣ ያደረገው እንጂ ያም ጨዋታ የትግል ጨዋታ ነበር። ለዚ አቻዎቹን እንኳ ማለት ነው ሀያ የሊግ ጨዋታዎች አድርጎ ሀያ አንድ ጎል ብቻ ነው ያስቆጠረው፣ ሰላሳ ሰባት ጎል ተቆጥሮበታል። ከቅዳሜ ጀምሮ ቶሎ መሻሻል ያለበት ነገር እሱ ነው። በእነዚህ ቡድኖች ሰባት የሆም ዲፊት ገጥሞታል። በሜዳው ሰባት ጨዋታዎችን ተሸንፏል። ግን እንደው የሊግ ጨዋታዎችን እንተውና በፕሪሚየር ሊግ የተደረጉትን ጨዋታዎች እንተውና ግን በዚህ ስፍራ ካጠናቀቁት ቡድኖች ጋር በሌሎች ውድድሮች ያደረጋቸውን ጨዋታዎች ውጤት ደግሞ ስናይል በኤፍ ኤ ካፕ በፉልሃም ነበር የተሸነፈው፣ በሊግ ካፕ በቶተናም ነበር የተሸነፈው፣ በዩሮፓ ሊግም በቶተናም ነበር የተሸነፈው። ስለዚህ ከፕሪሚየር ሊግ ጨዋታዎች ውጭም በሌሎች ውድድሮች ላይ በሊግ ካፕም በኤፍ ኤ ካፕም በዩሮፓ ሊግም በእነዚህ ቡድኖች ነበር አምና ተሸንፈው ከውድድር ውጭ የሆኑ። ስለዚህ ምን ማለት ነው? ይሄ ሀያ ሁለት ነው ጨዋታ አድርጎ ሶስት ጨዋታ ብቻ ነው ያሸንፈው ማለት ነው። ከአምስተኛ እስከ አስራ ሰባተኛ ስፍራ ባጠናቀቁት አስራ ሁለት ቡድኖች መሀል አንዳንድ ሰዎች ምን ይላሉ መሰለሽ፣ ዩናይትድ ክረምት ላይ ተጫዋቾች ሲያስፈርም ቢያንስ ሁለቱ ተጫዋቾች አሁን በጠቀስኳቸው ማዕቀፍ ውስጥ ቅንፍ ውስጥ ያሉ ተጫዋቾችን አምጥቷል። ወልቭስ ውስጥ የሚጫወተው ማቴዎስ ኩኛን ሊጫወት የነበረውን እና ከብሬንፎርድ ደግሞ ብሪያን ቤ መሆን አምጥቷል። አሁን ያው ችግር በዚህም አመት ቀጥሏል። ልክ እንደ አምናው ሁሉ ለምሳሌ በብሬንፎርድ ተሸንፈዋል። በፉልሃም ጨዋታ ላይ አቻ ተለያይተዋል። እነዚህም ቡድኖች ለማሸነፍ ቡድኑ እየቸገረ ነው። አሁን አንዳንድ የሚቀርብ ምክንያት ምን አይነት ምክንያት አለ? ለምሳሌ ይሄው አይነት ተመሳሳይ ችግር የኤሪክ ተን ሃግ ቡድን ላይ ነበር። በነገራቸው ኤሪክ ተን ሃግ አንዳንድ ትልልቅ ጨዋታዎች ላይ ትልልቅ ውጤቶች ነበሯቸው። ትንንሾቹን ቡድኖች ያሸንፋሉ። ሰዎች ምንድን የሚሉት ለምሳሌ ቴንሃግ የመጡት ከየት ነው? ከአያክስ። ሩበን አሞሪም የመጣው ከየት ነው? ከፖርቱጋል። እና በእነዚህ አሰልጣኞች ዘመን ሁለቱም ሊጎች ውስጥ ሁለቱም ሰዎች ያሰለጠኗቸው ቡድኖች ሊጎቹ ላይ ዶሚናንት ነበሩ። የአሞሪም ስፖርቲንግ በእኔ አቆጣጠር ሁለት ዋንጫ ተኩል አሸንፏል። የመጨረሻው ሲዝንም ዋንጫ ከሞላ ጎደል የሱ ነው። በጊዜ ነው የለቀቀው፣ ኖቬምበር ላይ ግን ቡድኑ መቶ ፐርሰንት የማሸነፍ ግስጋሴ ላይ ነበር። አስራ አንድ ጨዋታ አድርጎ አስራ አንዱንም ጨዋታዎች አሸንፏል። የቴንሃግ አያክስ እንዲያውም በአውሮፓ ውድድር ሴሚፋይናል ድረስ የሄደ ከፍጻሜ ቻምፒንስ ሊግ ፍጻሜ በፊት ሰከንዶች ብቻ የቀሩት ቡድን ነበር። አሁን በእነዚህ ሊጎች ያሉት የሚድል ክላስ ቡድኖች በእንግሊዝ እንዳሉት አይደሉ፣ ደካሞች ናቸው። ሚድል ክላስ ላይ ያሉትን ቡድኖችም ዶሚኔት ታደርግ ያለች አሁን ነሰንደርላንድን ወይም ነበርንሌን፣ ኤፕስዊችን፣ ሳውዛምተንን አምና የነበሩትን ዘንድሮም ያሉትን ቡድኖች እንድታሸንፊ ይጠበቃል። በጣም የተሻለ ኳሊቲ ስላለች። ትልልቆቹም ቡድኖች ደግሞ እንደ ፓተርን ነው። ልክ እንደ አንደርዶግ ትጫወቻለች፣ ብዙ ተጫዋች ሳጥን ውስጥ ታደርጋለች፣ በካውንተር ብሬክ ትጫወቻለች፣ ወይ በቆመ ኳስ ጎል ታስቆጥር ያለች። ሁለት አይነት ባህሪ ነው። ችግር የለውም ከሲቲ ጋር 30 ፐርሰንት ኳስ ብትይዥ ከአርሰናል ጋር ወይ ከሊቨርፑል ጋር 30 ፐርሰንት ኳስ ብትይዥ እነዛ የታችኛው ኤክስትሪም ውስጥ ያሉ ናቸው። እነዚህ ላይኛው ኤክስትሪም ውስጥ ያሉ ናቸው። መሀል ላይ ያሉት ግን ዶሚኔት እንድታደርጋቸው ይጠበቃል። ግን በጣም ኃይለኞች ናቸው። እያንዳንዱ አሁን የምጠቅሰው ቡድን ብራይተንን ጨምሮ ማለት ነው በጣም ኃይለኛ ስብስብ ነው ያለው ብራይተን። ስለዚህ የብራይተን እኩያ የሆነ ጎሄዴ ግልስ ምናምን የሚባል ወይም ሌላ ፋማሊካው የሚባል ቡድን ፖርቱጋል ውስጥ ወይም ሆላንድ ውስጥ ያሉትን ቡድኖች ተመሳሳይ አይነት ክላስ አይደለም ያላቸው እና ለአሞሪምም ለቴንሃግም ሚድል ክላሱ የሚድል ክላሱ ባር ከፍ ያለ ነው እና ብዙ ጊዜ ይቸገራሉ። በእንደዚህ አይነት ጨዋታዎች በቶሎ አዳብት ማድረግ አልቻሉም። ከሚር ቴብል ቡድኖች ጋር ያላቸው ሬከርድ ጥሩ አይደለም። አንድ እንደ ቲዎሪ ሊቀርብ የሚችለው ነገር እሱ ነው። አሁን ይሄ አመት ከማብቃቱ በፊት፣ ሀያ አምስት ከመድረሱ በፊት የሚያደርጓቸው ጨዋታዎች የማንቸስተር ዩናይትድን በትክክል መሻሻል አለመሻሻል በደንብ ያብራሩልናል። ምክንያቱም ትልቁ ድክመት ያለው ዜጋ ነው ቅድም ያልኩት በሁለቱ ጽንፎች ካሉት ቡድኖች ጋር ያለው ሬከርድ ከሞላ ጎደል ደህና ስለሆነ ብራይተን፣ ኖቲንገም ፎረስት፣ ቶተንሃም፣ ኤቨርተን፣ ክሪስታል ፓላስ፣ ዌስትሀም፣ ወልቭስ፣ ቦርንመዝ፣ አስቶን ቪላ፣ ኒውካስል እና ወልቭስ በመልሱ ጨዋታ እስከ 2025 ድረስ ማንቸስተር ዩናይትድ የሚገጥማቸው ቡድኖች ናቸው። በእነዚህ ጨዋታዎች ላይ መሻሻል ከቻለ በቶሎ ለአውሮፓ ውድድሮች የሚፎካከር ቡድን ይሆናል። ግን አሁን የሚገጥማቸውን ቡድኖች ካየን ቀጣዮቹን ሶስት ጨዋታዎች ሉሰድ ብራይተን፣ ቶተንሃም ና ኖቲንገም ፎረስት ናቸው። ቀጣዮቹ ጨዋታዎች ፎረስት ይቀድማል ከቶተንሃም። በእነዚህ ጨዋታዎች ላይ ማንቸስተር ዩናይትድ ባለፉት ሁለት ሲዝኖች ያለው ሬከርድ መጥፎ ነው። ብራይተን በሶስቱም ሲዝኖች ወደ ኦልትራፎርድ እየመጣ አሸንፏል አይደል። ቶተንሃም ደግሞ በዩሮፓ ሊግም በካራባው ካፕም በፕሪሚየር ሊግ ማንቸስተር ዩናይትድ ናምን አሸንፏል ቶተንሃም ያው ቢግ ሲክስ የሚባል ነው ግን አምና የጨረሰበት ቦታ ቢግ ሲክስ ውስጥ የሚያስቀምጠው አይደለም። ዩናይትድ እነዚህን ሶስት ባላጋሮች በቀጣዮቹ ጨዋታዎች የሚገጥማቸውን ሶስት ባላጋሮች ሬከርድ ካየ ለመጨረሻ ጊዜ ከሽንፈት ያመለጠው በ2023 ከቶተናም ጋር ሁለት ለሁለት በኦልትራፎርድ የተለያየበት ጨዋታ ነው። ሁለት ለዜሮ ይመራ ነበር ጋር በኋላ ሁለት ለሁለት አለቀ። አንጅ ፖስቴኮግሉ ነበር አሰልጣኝ የነበሩት በቶተናም በኩል እና ከእንደዚህ አይነት ሶስት ቡድኖች ጋር በሁለ 23 በ2024፣ በቴና ግን በአሞሪ ምም ያሰልጣኝነት ጊዜ በስድስቱ ጨዋታዎች ከነዚህ ቡድኖች ጋር በተደረጉት ደብል ደብል ጨዋታዎች ተሸንፎ ድምር ውጤቱ 12 ለ3 ነው። ከሚድል ክላስ ቡድኖች ጋር ማንቸስተር ዩናይትድ መሻሻል አለበት። ለምሳሌ አሰልጣኙ ምን አለ? በቀደም ሊቨርፑልን ካሸነፈ በኋላ ለዛሬ ደስ ብሎሆናለ፣ ለነገ ግን ምንም ነው። በተለይ ብራይተንን ካላሸነፍን ደግሞ የበለጠ ምንም ነው ትርጉም የሚኖረው ስፕሪንግ ቦርድ ላውንቺንግ ቦርድ የሚሆን ከሆነ ነው፣ ምንንደረደርበት ከሆነ ነው የአንፊልድ ጨዋታ ብሏል። ስነ ልቦና ጥቅሙ ምንም ጥያቄ የለውም። እንዳልኩት ተከታታይ ጨዋታዎችን እነዚህ ቅድም የጠቀስኳቸውን ቡድኖች የሚያሸንፍ ከሆነ ያንን የሊቨርፑል ጨዋታ የማንቸስተር ዩናይትድ መነሻ ብለን እንጠቅሰው ይሆናል። ግን ተከታታይ ጨዋታዎች ባለፉት ሁለት ሲዝኖች በተለይ ከፍቶ የቀጠለውን የሚድል ክላስ ቡድኖችን የማሸነፍ ችግር የማይታረቅ ከሆነ ቶሎ የማይታረም ከሆነ ግን አንድ ፉት ኖት ነው የሚሆነው። አሸንፎ ነበር ሊቨርፑልን፣ ግን ኢንኮንስኮንሽል፣ አንድ እርምጃ ወደፊት ሁለት እርምጃ ወደ ኋላ ይሆናል ማለት ነው። ስለዚህ ቅዳሜ እለት እንደዚህ አይነት ቡድን ስለሚገጥሙ ነው ብራይተንን፣ ይህንን ያነሳሁት። ያለፉት ሁለት ጨዋታዎች ደግሞ ፓተርኑን የሚያስረዱ ናቸው፣ አዲስ ከመጣ ቡድን ጋር እና ከትልቅ ቡድን ጋር የተገኙ ድሎች ስለሆኑ